እንዴት ነው እንዴት ነው? አማን ታድሯል? አለን፣ ሰላም ነው። ምን ነበር ማታ ብልሽታለ? እና አስተው መስጊድ ውስጥ መተዋቸው መስጊድ ውስጥ እግዚአብሔር የእኛ አለ ጎጃሙ ናቸው። ለምንድን ነው? እኔ እንጃ። ቢያንስ የስልሳ አምስት እስከ ሰባ ዓመት የሚሆን ማለት ምን ሽማግሌ መስኬ ይዞ ነበር። ጠበቃ መቱት። ከዛ ውስጥ ላይ ገብተው እንደ ይስጥ ብዙ ሰው

አለ ነገሽ፣ በምኑ አካባቢ ናቸው? ያን ማነው? የእነሱን ካምብ ዝቅ ብለና ታችን በኩል ነው ያዘው። የትኛው የትኛው? ይሄ ትናንት ሲዋጉበት የነበሩት ይዘው ማለት ነው፣ ጥላት። እሺ እነዛኞች እስ ላይ አመጃላ ያሉ እነዛኞች ጎራው ላይ ናቸው። እዚህ እንትን ብለዋል። የሞስ እና መስጊድ ገብተው ሰው ሁሉ ገለዋል። ነዛ ጎጃሞች። አዎ ሰምቻለሁ። ማታ ሄዱ ብያቸው ነበረ። እህ ሰምቻለሁ። እንዴት ያለው ሁኔታ ታዲያ? በጣም ሰው ይሰባሰባል ወደ እዛ ሁሉ እህ ገቡ ገቡ ወደ እዛ

ምክንያቱም ከሳምንት በፊት መረጃዎቹ ነበሩ እና መረጃው ወዳጁ የመጨረሻ ስራቸው የተሰጣቸው ከጎጃሞቹ ጋር ሆነው የሃይማኖት ላይ ነው የተሰጣቸው። ከጎጃም የሄደው ኃይል ነው የመጣው። ማታኮነ ሳፎኬሽን ከጎጃም የሄደው ኃይል ነው እርምጃ የወሰደው እና ዲቴሉን እናውቃለን። ማናውቀው ስለሆነ አይደለም። መጨረሻ የምታደርጉት ይሄ ነው የሻቢያ ተልዕኮ ይሄ ነው በብሔር ያጋጫል በሃይማኖት ያጋጫል ከዛ በኋላ አቅጣጫ ለማስቀየር አገዛዙ እናደረገ ምናለ እዛው ቪዲዮቹ ላይ እኮ ምን እከሌ የሚባል የጸጥታ አካል ምናምን እያላችሁ አሉ የምታወሩት ተደብቆ ምናምን ብሎ እያላችሁ እዛው እርስ በራሳችሁ ነው የምታጋፍጡት እና ማፈሪያዎች ማፈሪያችሁነቶቹን እናሳያቸዋል ህይወታችሁን ላጡ ቤተሰቦች የኢትዮጵያ ሙስሊም ተቋማት ያውጡትንም መግለጫ አይተናል። የወረዳውንም መግለጫ አይተናል። እሱንም አያይዘን የምናቀርበው ነው የሚሆነው። ግን እስከዛው ነፍሲ ማር ማለት እንፈልጋለን። እንዲህ አይነት ጥቃቶች አደገኛ ውጤት ነው ያላቸው፣ በጣም በጣም አደገኛ ውጤት ነው ያላቸው። የሚጠበቅ ነው። እኔም አልጠብቀውም አልነበረም መረጃዎችም እንደነበረኝ ታውቃላችሁ ከሳምንታት በፊት ይህ አደረጃጀት ሄዶ ሄዶ የእስልምና ተቋማት ላይ ሊያተኩር እንደሚችል ተናግሬያለሁ። ወደኋላ የልጄን ነገም ማምጣት ትችላለሁ እና ይሄ ስጋት እንዳለ መጨረሻ ተስፋ መቁረጥ ስራው ወደ እምነት ሊቀየር እንደሚችል ያነዛ እንቅስቃሴዎች ደግሞ ሆን ተብሎ በኦርቶዶክስ እና በሙስሊም ወንድማማቾች እህታማቾች መካከል የመጨረሻውን ጸብ ለማቀጣጠል እየተሰራ ያለ ስራ መሆኑን የሚታወቅ ነው እና ይሄ ታጣቂ ኃይል በዚህ ደረጃ ነው እየሰራ ያለው።